ውድ ቤተሰቦች በመጀመሪያ ደረጃ መናገር ምፈልገው ያው መላክ ዩቱብ ሰሞኑ ያው ሐኪም ቤትም ነበረች እንደወለደችም ዛሬ ደግሞ ቤቷም እንደተመለሰ አይታቸዋል ብዬ ተስፋ አረጋለሁ። በዚህ ጋር አጋጣሚ እንኳን በሰላም አላገላግለሽ ልጅሽንን እንኳን አላሳቀፈሽ አላ ያሳድግልሽ ትልቅ ደረጃ ይድረስልሽ እና ነው ምለው መልካም ምኞቴ ነው ምገልጽላ። ስቀጥል ደግሞ መልካም ከዚህ በፊት ስለ ሩታ ማለት ነው ምክንያቱም እኔ ሩታና አብርሽ ሳጠሩ ሚዲያ ላይ ወይም ደግሞ አብርሽና ሩታን ሳታቆሹ በተለይ ደግሞ ሩታን ስሟን ሳታቆሹ ስሟን ሳታጠፉ፣ እኔ እኔ እንጃ የሆነ ነገር የሚያሳክካችሁ ነገር አለ ማለት ነው። እኔ ደግሞ ጀስት እንደናንተው ማለት ነው ሩታን የሆነ ነገር ስትሏት የሆነ እኔም እንደናንተ የሚያሳክከኝ ነገር አለ ማለት ነው። እውነት ለመናገር በጣም የተናደድኩት ማለት ነው። ከዚህ በፊት የሚያላከን ቪዲዮ የምታዩ ልጆች ማለት ነው በጣም እንደ ጎበዝ እንደሆነች፣ ጠንካራ እንደሆነች፣ እርጉዝ እንደሆነች ምላ ነበረ ስትናገር የነበረው ማለት ነው። መልካም እና እርጉዝ ናት አይደለችም? ለምትሉ ሰዎች ሩታ እርጉዝ ናት። በዛ ላይ ደግሞ እርግዝናዋ ራሱ በጣም ሲያሳዝን እኔ ራሱ ካየዋት በኋላ በጣም ነው ያሳዘነችኝ ብላ ቪዲዮ ሰርታለች። ዛሬ ግን ምንድነው የምትሉት እናንተ? መላክ ስለወዳደች እናንተ እውነት አላህን ፍሩ እንጂ አንዳንዴ ፈጣሪያችሁን ፍሩ እንጂ ማለት ነው። እስከ ዛሬ የት ነበራችሁ? መላክ ቪዲዮ ስትለቅ፣ የሆነ ፈቶዋ ስትለቅ፣ የእርግዝና ስታስተዋውቅ እስከ ዛሬ ተናግራችሁ አታቆም ነበረ። ነገር ግን ሰሞኑ መላክ ስለሆለ ትክክለኛው የወለደችው መላክ ናት። ትክክለኛው የወለደችው መልኩ ናት። ትክክለኛ እርግዘኛ መልኩ ናት። ሩታ አይደለችም። ሩታ እንዴት ነው የምታምረው? የወለደም አትመስልም እና ተኳኩላ ነው አልጋ ላይ ቁጭ የምትለው። ምን አገባችሁ እናንተ። ምን ቤት ናችሁ? ሩታ ኩቀሽት ልጅ ናት? ከመጀመሪያም ጀምሮ ታቋታላችሁ ሩታ ማለት ነው። ስለ ንጽህናዋ ማለት ነው። ስለ ራሷን እንዴት አርጋ እንደምትጠብቅ ማለት ነው። አይደለም ወልዳ ሳትወልድም በፊት ማለት ነው። ሩታ ማለት በጣም ጀግና ሴት ናት። ዩቱበር ስንት አይነት ልብስ ነው የሚቀይረው ማለት ነው። ሩታ ግን ባላት ነገር አጥባ፣ ጸደድ ትብላ፣ ለብሳ ነው የምትመጣው አምራ ነው ተውባ ነው የምትመጣው ሩታዬ ማለት ነው። እናንተ ግን አላማችሁ አልተሳካላችሁም። እውነቴ ነው የምላችሁ፣ አሁንም አይሳካላችሁ ማለት ነው። እናንተ ስትጠብቁት የነበረው ሩታ ወብርሽ ተደርጋ ታማ በቃ የሆነ ነገር ሆና ራሷን አቁሻ ራሷን ታማ አልጋ ላይ አንሱኝ፣ ጣሉኝ እንድትል ነበር የፈለጋችሁት ማለት ነው። ያንን ደግሞ አልሆነም፣ አልሐምድላ ሩታዬ ደግሞ አይደለም እንደዚህ ማማር፣ ከዚህም የበለጠ ደግሞ አላህ ያሳምርላት፣ ልጅዋን ደግሞ አላህ ያሳድግላት። በቃ በግድ እኮቼ ሩታ በግድ ቪዲዮን እዩ፣ በግድ እኔ እርጉዝ እንዳልሆንኩ ተንትን ወይም ደግሞ አውሩ እኮ አላለችም። ከደበራችሁ መውጣት፣ ቤቷን አለመሄድ፣ አለማየት፣ ፈቶዋን አለመውሰድ፣ በቃ አንድ ሰው የደበረው ነገር ያስጠላው ነገር ይሄንን ነገር አስጠላኝ ደበረኝ ብሎ ንቆ ይተዋል እንጂ፣ እንደ ቀን በቀን ቀን በቀን የሆነ አይዲያ ከመጣ የሆነ ሰው ከታመመ አይ ሩታ እንደዚህ ያርጋለች። አሁን ዩቱበሮች በአጠቃላይ እውነቴ ነው ምላችሁ ድራማ እየሰሩና ሩታ ናት እንደዚህ ያረገችው በሩታ ነው የለመዱት። ምን ታርግ ሩታ እንዴ? ሩታ እናንተ አትለቋትም እንዴ? ልቀቋት፣ ተዋት እረፍ ትበል እስኪ ትረፍበት ማለት ነው። ለዛ ድራማ ለሚሰራ ሰው ኢዳችሁ ውቀሱ። እሱን እሱን እየወሰዳችሁ ቪዲዮን ዘቅዝቁ፣ ፈቶን ዘቅዝቁ። ሩታ ምን ታርጋችሁ ለእናንተ ማለት ነው? እውነት ነው ሙላችሁ። በጣም ነው ያናደዳችሁኝ ማለት ነው። እንደው እናንተ እንደዚህ የምታደርጉ ሰዎች በአጠገቤ ብትሆኑ ማለት ነው በሆነ ነገር ነበረ ሰክቼ እናንተ ምገላችሁ ማለት ነው። ምክንያቱም ሰው መጥፎም ነገር ሰራ ማውራት፣ ጥሩም ነገር ሰራ ማውራት። እያንዳንዳችሁ በቃ አይዲ ጠፋባችሁ እኮ የምትሉ ነገር። ምክንያቱም አብርሽ የለማ በዩቱቡ እየዞረበት አይደለም ሩታ እየዞረችበት አይደለም። አቅመ ቢስ አቅም እንኳን እኮ የላችሁም። ሩታና አብርሽ ከሚዲያ ሲጠፉ ማለት ነው እያንዳንዳችን እያየን ነው ማለት ነው። እነዚህ ልጆች ምን ያድርጉ እውነት መጥፎም ነገር ሲሰሩ ሰሩ ብለን እሪ ቅጥል ልናለን። እራሳቸውም ጠበቁ። ሩታዬ ደግሞ አሁን እራሷን አሳምራ እራሷን አምራ እራሷን ተውባ በቃ እንደ ሌላ ሰው ልፍስፍስ ስላላለች የሆነ ቁሽሽ ስላላለች ለምን እንደዛ አልሆነችም እንዴ? ሩታዬ ማለት እኮ ጀግና ናት። ጎበዝ ናት። ማንም አለባበስዋም በምንም ነገር አታያትም። ንጽህናው መጠበቅ ሁሌም ነው። አሁን ነው እንዴ የምታውቁት እናንተ? እንዴ አንድ ሰው ወልዶ ማለት ተግማማ ማለት ራሱ ጣለ ማለት ያዙኝ ልቀቁኝ ማለት ሩታም ግዴታ ዋይ ዋይ አመመኝ፣ ፈለጠኝ፣ እንደዚህ ሆንኩኝ፣ አንሱኝ ጣሉኝ ማለት አለባት? የለባትም። ሩታዬ ሁሉም ጀግና ናት። ሁሌም የበፊት ናት ማለት ነው። አሁን እውነቴን አምላችሁ መልኩን መልኩ እኮ እንደዚህ ደከማት፣ አመማት፣ እንደዚህ ሆነች፣ ያን ሆነች፣ ጸሎት ታደርጋለች። ሩታ አታረግም። ምን አገባችሁ እናንተ፣ ምን ቤት ናችሁ? ሩታ የፈለ ለምን አዘልም ለምን ራቆቱ አትሄድም፣ እናንተ አያገባችሁም? በቃ መልካም የሆነ ነገር ዛሬ ስለወለደች በመልካም አድርጋችሁ ሩታን የምትቀጠቅጡ የሆነ ነገር ሲመጣ ሩታን መቀጥቀጥ እንዴ ሩታ በሰራችሁ ስራ ኦኬ፣ ተናገሯት አውሯት። ለምን እንደዚህ ያረግሽ? ለምን እንደዚህ አይነት ቪዲዮ ሰራሽ? በሏት ምክንያቱም ሌላ ሰው በሰራው፣ ሌላ ሰው ባረገበት፣ ሌላ ሰው የሆነ እራሱን ባልጠበቀበት ነገር ግዴታ ሩታን አትወቋሳት። ወይኔ፣ ስለ ሩታ ስታውሩ አይሰለቻችሁ? እኛስ እሺ፣ እናውራ ስለምንወዳትና ስለምናደንቃት የሆነ ነገር ስትሏት እንኳን ስለማንችል ስለ እሷ እናውራ። እናንተ ለምን ወይ ዩቱበር አይደላችሁም? የራሳችሁ ኑሮ አትኖሩም? ራሳችሁ ከተግማማችሁ ማለት ነው። ራሳችሁ ያላችሁን ነገር አጥባችሁ ካለበሳችሁ ግዴታ እናንተ እንደዚህ የምትሉ ሰዎች በእውነት በእርግጠኝነት ማለት ነው ራሳችሁ ልብሳችሁ ማትቀይሩ ሰዎች ናቸው። ራሳችሁን ንጽህናችሁ ማትጠብቁ ሰዎች ናቸው። እንደዚህ አውጥሳችሁ ሩታና የምታወርዱት ማለት ነው። ሩታ ደግሞ ያንን አይደለም። በቃ አው ትክክል እርጉዝ አትመስልም እያላችሁ ነበረ። ወለደች። ስትወልድ ደግሞ እንዴት ወለደች፣ የወለደ አትመስልም አለባበሷ ኩልዋ ቻምብስቲኩ እሰይ፣ የእኔ ጨዋ፣ የእኔ ጀግና ሴት ደጋ ርገች ማለት ነው። ምንታመጡ ነው? ነገ ደግሞ ከአራስ ቤት ስትወጣ ምን እንደምታረግ ታውቃላችሁ እናንተ። ጠንቀቃችሁ ታረጋላችሁ። የዛኔ ደግሞ ምን እንደምታያችሁ፣ ምን እንደሚሰማችሁ እኔ አላቅም። የእናንተ ነገር ነው። ማየት የናፈቀኝ ማለት ነው። በነገራችን ላይ ማለት ነው፣ በሰው ላይ ክፉ አትስሩ፣ መጥፎ አትስሩ፣ ክፉ ነገር አትመኙ ካልተመኛችሁ መቼም ወጥቃችሁ አትወጥቁ ማለት ነው። ሩታዬ ማለት ለሰው ክፉ አይደለችም። ለሰው ደግናት። ሰውን ማሳደግ ይወዳሉ። ከሰው ጋር አብሮ መጠጣት ይወዳሉ። ለዛ ነው እኮ አብርሽና ሩታ ማለት ነው፣ የፈለገ ነገር ቢባሉ በእነሱ ላይ አደጋ አይደርስም ማለት ነው። ለምን እንደሆነ ታቃላችሁ? እነሱ በሰው ክፉ አይመኙም፣ እኛንን እንጂ እነሱ ላይ ክፉ የምንመኘው እኛንን እንጂ፣ በህይወታቸው እየገባን እየበጠበጥን አብርሽ እንደዚህ ያርግ ሩታ እንደዚህ አድርግ እያልን እኛንን እንጂ፣ አውጥተን የምናወርደው እነሱ ምንም ነገር አይሉም። እውነቴ ነው፣ ሙላችሁ። አንዳንድ ዩቱበር እስቲ ዩቱቡን አምጥታችሁ ጫኑት ማለት ነው። ስትጭኑት ምን እንደሚያደርጋችሁ ማለት ነው። ኮፒራይት እኮ ነው በአንድ የሚይዛችሁ ማለት ነው። አብርሽ ግን ይሄንን ሁሉ ሲወረድበት አንድ ነገር አድርጎ አያቅም። ሩታ ይሄንን አክል ስትሰደብ ይሄንን አክል ስትቀጠቅጥ፣ አንድ ቀን ወጥታ ምላሽ የምትሰጥ ነገር የለም። እነሱ ደግ ስለሆኑ መልካም ስለሆኑ መቼም ወጥቀውም አይወጥቁም ማለት ነው። ወጥቀንማ የምንቀራው እኛ ነን። እውነቴ ነው የምላችሁ ከምሪ አንደኛዋ እኔ ነኝ ማለት ነው። እናንተ ብቻ ሳትሆኑ እኔም ጭምር ለምን አውጥተን በእነሱ ህይወት ማለት ነው በላገባን ነገር ስለምናቀል አለቅልቀን አስጥተን ስለምናሰጣ ያንን ነገር ነው። እኛ ላይ ነው የሚደርሰው እንጂ በሩታና አባብሮች ምንም ነገር አይደርስም። እናንተ እንደተራገማችሁ እናንተ ያን ሁሉ እንዳላችኋት ሩታ ያን ሁሉ ስድብ እንደሰደቦቻት እውነቴ ነው ሙላችሁ በሩታ ላይ ወይ በልጅዋ ወይ በራሷ የሆነ ነገር ይደርስባት ነበር። ምክንያቱም አይደርስማ እሷ ምንም ነገር አላረገችማ፣ ንጹ ናት። ነጋ ጠባ ስለ እሷ ስጋ የሆነ ጠፋ እሷ የሆነ ነገር ቢሆን ሩታ ብቅ ያለ ሩታ ሀብቴ አትኖሩም። ሩታ ሀብቴ ደግሞ ታጓጓላችሁ። እንደው እኔ አላቅም፣ ስለ ሩታ ወላሂ ነው የምላችሁ መናገር ራሱ አልፈልግም። እኔ ባየዋትም እንኳን ሳይሆን ባላያትም እንኳን ስለ ሩታ እኔ አውርቼ አልጠግብም።